ሰዓቱ የስፖርት ነው። የተመራረጡ ስፖርታዊ መረጃዎችን ደግሞ ከኪዳነ ማርያም ብርሃኔ የምንከታተል ነው የሚሆነው። ኪዳነ ማርያም አመሰግናሉ። ሶሊያ ነው። ተመልካቾች እንደምን ዋላችሁ። ከአሚኮ የቀን ስፖርት ዜኖቻችን ቀጥለው ይቀርባሉ። አብራችሁን ቆዩ። ወደ አፍሪካ የክለቦች የውድድር መድረክ የሚያሳትፉ ውጤት ለማስመዝገብ የኢትዮጵያ ዋንጫ ጨዋታቸውን በትኩረት እንደሚያከናውኑ የባህር ዳር ከተማ አሰልጣኝ ደጋረገ ግዞ ተናገሩ። የጣና ሞገዶቹ በኢትዮጵያ ዋንጫ ሩብ ፍጻሜ ከሸገር ከተማ ጋር ቅዳሜ ጨዋታቸውን ያከናውናሉ። አናማርያም መስፍን የ2017 የኢትዮጵያ ዋንጫ ሩብ ፍጻሜ ላይ ደርሷል። ሀገራችንን በአፍሪካ ኮንፌዴሬሽን ዋንጫ ለመወከል በሚደረገው ፍልሚያ ወደ ግማሽ ፍጻሜ ለማለፍ የደረሱ ክለቦች ቀደም ብለውም ተለይቷል። ከእነዚህ ክለቦች መካከል አንዱ ባህር ዳር ከተማ ሲሆን የቡድኑ አሰልጣኝ ደጋረገ የግዘው የመወዳደሪያ ሜዳና የጨዋታ ሰዓቱ ፈታኝ ቢሆንም የመሳተፍ እድሉን ለማግኘት ቡድኑ በአሸናፊነት መገስገሱን አንስቷል። እስካሁን በመጣንበት ሂደት ፈታኝ ምክኖች ነበሩ። አንደኛ ከመወዳደሪያ ሜዳ ጋር ታይዞ እንግዲህ ተከታታይ ሁለት ጨዋታዎች ያደረግነው የኢትዮጵያ ሻምፒዮና የሰባት ሰዓት ውድድሮች ነው ያደረግ ነው። በጣም ከባድ ነው። እንደገና ደግሞ በማይን መች ሜዳ ሲሆን ደግሞ የበለጠ ጫናውን ከፍ የሚያደርገው ነው። ከዛ ጋር ተያይዞ እንግዲህ የሱፐር ሊግ ቲሞች ጋር ነው የተገናኘ ነው እነሱ ደግሞ የበለጠ ራሳቸውን ለማሳየት ውስጥ የተነሳሽነታቸው እጅግ በጣም ጨምሮ የሚመጣበት ነው። ስለዚህ እንደነዚህ ቲሞች ጋር ስትጫወቱ እጅግ በጣም ፈታይ ነው የሚሆኑ በኩል እንትንም ስለሆነ የምትወዳደሪ ጫናው በዚህኛው ልክ አይሆንም። መጋቢት ሀያና ሀያ አንድ በሐዋሳ ከተማ በሚደረገው መርሃ ግብር የጣና ሞገዶቹ ተፋላሚ ሸገር ከተማ ነው። ቡድኑ አሁን ካለበት የከፍተኛ ሊግ ጥንካሬ አንጻር ጠንካራ ተፎካካሪ ሊሆን እንደሚችል ያነሱ አሰልጣኙ፣ ይህንን ግን በድል ለመወጣት ዝግጅት እናደርጋለን ብሏል። አሁን ቀጣይም ተጋጣሚያችን ችግር ጠንካራ ተጋጣሚ ሆኖ እንደሚጠብቀን እናውቃለን። የፕሪሚየር ሊጉን እንግዲህ የአምና ቻምፒዮን የሆነውን ባንክን አሸንፎ ነው ጥሎ ነው እኛ ጋር አሁን የሚገናኘው እና ትልቅ ግምት የሚሰጠው ጨዋታ ነው። ስለዚህ እኛም በተገቢ ሁኔታ ተዘጋጅተን ለውድድሩ እንቀርባለን ብዬ ነው የማስበው። እና ልጆቻችን ላይም ያለው ስሜት የተነሳሽነት ስሜት በጣም ጥሩ ነው። እንግዲህ ሐዋሳ ላይ ነው ውድድሩ እንደምናካሄድ አሁን ፕሮግራም የሚያሳየው አሁንም ይህም ጨዋታ ሰባት ሰዓት ነው የምንጫወተው። እንግዲህ ተገቢው ዝግጅት አድርገን በዚህ ጥሉ ማለት ሻምፒዮና ውድድር ላይ ከእግዚአብሔር ጋር የተሻለ ነገር ይዘን እንወጣለን ብዬ አስባል። በሁለት መድረክ መሳተፍ መቻላቸው ትልቅ ኃላፊነት ቢሆንም በኢትዮጵያ ዋንጫው ውጤታማ በመሆን ወደ ሀጉር አቀፍ ውድድር ለመካፈል የሚጥሩም ይሆናለን። ስለ ዋንጫ የምናወራበት ሰዓት ነው ብዬ አላስብም ምናልባት አቋራጩ አንዱ እንትን የጥሎ ማለፉ ነው። በሶስት ጨዋታ የመጨረሻውን እንትን የምታይበት ነው እና ነገር ግን እነዚህ ሶስት ጨዋታዎች ትኩረት የሚጠይቁ የሚፈልጉ ናቸው የሚሆኑት። ስለዚህ ስለ ሶስቱ ጨዋታዎች ከማውራታችን በፊት ሁሌም ትኩረት ማድረግ አለብን እየማስበው የመጀመሪያውን ጨዋታ ነው ፊታችን ላይ ያለው ሸገር ባህር ዳር ከነማን በዚህ ልክ ከፍ አድርገን ለመጓዝ የሁላችንም ጥረት እንደዛው ይጠይቃልና ተረባርበን የተሻለ ነገር ለማስመዝገብ በውድድሩ ዓመቱ እንጥላለን። ባህር ዳር ከተማ ከሸገር ከተማ፣ ሲዳማ ቡና ከሀዲያ ሆሳዕናና መቻል ከኢትዮጵያ መድን እንዲሁም ወላይታ ድቻ ከሐዋሳ ከተማ ወደ ግማሽ ፍጻሜ ለማለፍም ይፋለማሉ። በሀገራችን ስፖርት በተለይ በአካል ብቃት እንቅስቃሴ ዘርፍ የሴቶች ተሳትፎ ውስን መሆኑ ይነገራል። በባህር ዳር ከተማ ይህንን ደካማ ልማድ በመስበር ብዙዎችን የአካል ብቃት እንቅስቃሴ እያሰራች ከምትገኘው ቃል ኪዳን እሸቴ ጋር መልሰው ጥበቡ ቆይታ አድጓል እንደሚከተለው ይቀርባል። ከሳምንት እስከ ሳምንት በቀን ሁለት ጊዜ በጂምናዚየም እና በአንድ የኤሮቢክስ ስፖርት መስሪያ ቦታዎች ታሳልፋለች። ይህ ተግባር ባለፉት ሶስት ዓመታት ያለማቋረጥ የምታከናውነው ስራዋ መሆኑን ትናገራለች። የኤሮቢክስና ጂምናዚየም አሰልጣኝ ሆና እየሰራች ትገኛለች። ቃልኪዳን ሸቴ የቀደመ የስፖርተኝነት ህይወቷ፣ ለሙያው ያላት ፍቅርም ሌላው ምክንያቷ ነበር። ደስተኛ ስለሚያረገኝ ጤነኛ ስለሆንኩ ሲቀጥል የተስተካከለ ሰውነት እንዲኖረኝ ስላገዘኝ። በስልጣኞቿ ዘንድ የምትወደደው ቃል ኪዳን በተለይም የመስራትና የማሰራት አቅሟ ጠንካራ ነው። ጎበዝ ነች፣ አሪፍ ነች፣ በጣም ደስ ትላለች። ኢነርጂዋን በጣም አሪፍ ነው። የመስራት ሞራላችንም እሷን ስናይ ደስ ይለናል። አሪፍ ነው። ደስ የሚል ሆነን ያላት ያው እያሰራች ነው። ቆንጆ ነው፣ በጣም ደስ የምትል ልጅ ነች። በዚህ አጋጣሚ በጣም ትችላለች፣ ጎበዝ ነች። ለውጥህን በቅርብ ነው የምታሳይ። ሶስት ወር ባልሞላ ጊዜ ውስጥ ከነበረ ኪሎ አውርዳ የተስተካከለ አቋም እንዲኖርህ የምታደርግ ልጅ ነች። በጣም በዚህ አጋጣሚ ወዳታለሁ። ቃል የተለያዩ ግለሰቦች ህመም አጋጥሟቸው ሲመጡ ጅም አሰርታ ፈውስ መሆን የቻለችው ቃል ኪዳን፣ እነዚህ አጋጣሚዎች ደግሞ ህይወቷን ደስተኛ እንዳደረጉት ተናግራለች። አንድ አለ አሁን እንደ አባቴ ነው የሚያየኝ ልጅ እያለ ነው የሚጠራኝ፣ አባቴ እያልኩ ነው የምጠራው። በጣም ስኳር ደምግፊት ነበረበት። በዛ ላይ ደግሞ የተስተካከለ ሰውነት አልነበረውም። ውርጭ ነበረው፣ በጣም ፋት ነበረው። እሱ አሁን በጣም ተስተካክሎ አሁን ሌላ ሀገር ነው ያለው። በእርግጥ ግን አሁን እስካሁን ድረስ እየተደዋወልን እንደሆነ በጣም ነው የሚያመሰግነኝም፣ እንደ አባቴ ያው ሪሌሽናችንን በዛው ልክ እየሰፋ ይሄዳል። ይህ የጅምና የኤሮቢክስ ስራ ከምታሰራባቸው ቤቶች ያሉት ደንበኞቿ ጋር መልካም ግንኙነትም ፈጥሮላታል። ቤተሰባዊ ውነን ነው ሁላ እህት ወንድም ነው። ወንዶችንም አሰራለሁ፣ ሴቶችንም አሰራለሁ። ሴቶች እህቶቼ ናቸው። ወንዶችም ደግሞ ወንድሞቼ ናቸው። ትላልቅም አሉ ማሰራቸው እነሱ አባቶቼ ናቸው። ሴቶችም እንደው እናቶቼ ናቸው። በቃ እንደዚህ ተከባብረን ነው የምንሰራው ቤተሰባዊ ነው ሲያቀታቸው እየተማታው እየተቆጣው ነው ማሰራቸው። ትልቅ ሙናውን ያከብሩኛል እንደ ትንሽነቴ አይንቁኝም። ሁሉም ደስ ይላል። ቃል ኪዳን እንደምትለው ከሆነ በተለይም ሴቶች ከወለዱ በኋላ ለቀጣይ ህይወታቸው የተሻለ መሆን ጂምናዚየም በማዘውተር ህይወታቸውን እንዲያስቀጥሉም ጥሪ ያቀርባለች። ከወለዳችሁም በኋላ አዲስ እንዲሁም ሌላ አዲስ ምዕራፍ ተጀመረ ማለት ነው እንጂ ወደኋላ መቅረት የለባችሁ። ሰውነት ይቀየራል። ሰውነት በጣም አላቅም ምን ብዬ እንደማስረዳችሁ። ብቻ መጣችሁ እዩት። በደንብ ነው የሚቀየረው። ጤነኛ ከመሆን አንጻር፣ ከተስተካከለት አቋም አንጻር፣ በቃ ከሁሉም ነገር አንጻር በቃ የተሻለ ነው እና እንድትመጡ ጋብዛችኋለሁ።